ልጅ በራሳቸው እንዲጠራ ያደረጉት በሕፃንነቱ አምጥተው ወንጌልን እንዲማር በማድረግ ለልቀት ያበቁት ልጃቸው በሊቀ ጉባኤ ጌታሁን ደምፀ አማካኝነት የታሪኩን ያዘጋጀውም ራሱ ስለሆነ ራሱ ያቀርበዋል። ወደ ሊቀ ጉባኤ አልቦ ዘይመጽ ወዘይሃልፍ ላይአልፍ፣ ወደዚህ ዓለም ይመጣ ላይሞት በዚህ ዓለም ይወለድ የለም። መጽሐፈ ድጓ። ማንኛውም የሰው ልጅ ገና ሲወለድ መሬትና መሬት ነህና ወደ መሬት ትመለሳል የሚለውን አዳማዊ ቃል በመትከፈል ልቡናው ተሸክሞ የምድር ዓለም የእንጀራ እናት፣ ለአንዱ ተስፋ፣ ለአንዱ ስጋት፣ ለአንዱ ሲሳይ፣ ለአንዱ ፍርሃት፣ ለአንዱ ተስካር፣ ለአንዱ ምታት ለአንዱ ርካሽ፣ ለአንዱ እሳት፣ የግርግር የሆይታ ቋት ወደ ሆነችው ዓለም ብቅ ይላል። የአንዱን ወስዶ ለአንዱ ሰጥቶ፣ የአንዱን ገፎ ለአንዱ አብልቶ፣ አንዱን ነስቶ ለአንዱ አድልቶ፣ ተበለጥልጦ ተበዛብዞ፣ ተነታርኮ ተገዛግዞ ወደሚኖርባት ወደ መከረኛው ዓለም ይመጣል። ትግሉን ይቀላቀላል። የመከራን ጉዞ አሃዱ ብሎ ይጀምራል። ታዲያ ዕለቱ ሐሙስ ነው፣ ሰዓቱ ምሽት ነው። ቡሄ ከዋለ የለም ክረምት ዶሮ ከጮህ የለም ሌሊት ተብሎ በሚዘመርባት ሳምንት የደፈረሰው ወንዝ በሚጠራበት የጨፈገገው ሰማይ ፈገግ በሚልበት የጨለማው በርኖስ በሚገፈፍበት የምንጩ አኩልል ብሎ በሚፈስበት ድንቅ ምሽት በ1924 ዓመተ ምህረት ነሐሴ 21 ቀን ከወይዘሮ ጀማነሽ ወልደ አማህፀን እንደ ዘንጌ ተመለመለ እንደ ሸት የተፈለፈለ መልከቀና ልበቀና ሕፃን ለአቶ አንበርብር ደሴ ተወለደለት። ወብዙሃን ይትፈሱ በልደቱ እንዲል በመወለዱም ታላቅ ደስታ ሆነ። ዛሬ በሰሜን ሸዋው በጅሩ አውራጃ በሰገድ ሚካኤል ደብር በጋን ማርያም መንደር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የድንቁርናን ጨለማ የሚገፍ ሕፃን ተወልዶላችኋልና ደስ ይበላችሁ የሚል የምስራች ዜና ተሰማ። የደስታ መዝሙር ተዘመረ። የወንጌል አርበኛ የቤተክርስቲያን መልከኛ ብሩህ ሕፃን ወደዚህ ዓለም መምጣቱ ተበሰረ። ምድሪቱ በክረምት ወራት የፀሐይ ብርሃን ተጋርዶባት በደመናና በዝናብ ውሽም ፍርታፍና በጎርፍና በአውሎ ነፋ ስትጨነቅ ከርማ ሕዝቦቿ በከባድ የግብርና ሥራ ተጠምደው ከሰነበቱ በኋላ ክረምቱ አልፎ ሲሄድ ዝናቡ ሰማዩን ለቆ ሲነጉድ ተራሮች በልምላሜ ሲያጌጡ በአበባ ሲያሸበርቁ በዚህ ብሩህ ወር በነሐሴ የመጨረሻ በመስከረም መባቻ ገና ከማሕፀን ሲወጣ መልክአ አገጹ እንደ ማለዳ ንጋት የሚያበራ እንደ ብርሌ የጠራ ሲያዩት ለዓይን የሚያሳሳ ባለግርማ ሞገስ መልከኛ አፍንጫ ሰልካካ ህፃን ሆኖ ቢያገኙት ስሙን ቦግ አለ አሉት። እስመ ስሙ ይመሩሃ በግብሩ እንዲሉ እንደ ስሙ በትርጓሜው በጸሎቱ በትርምቱ የደቀ መዛሙርቱን አይምሮ ቦግ የሚያደርግ ቦግ አለ። ተወልዶ ድክ ድክ እያለ በፍልቅልቅ ገጹ በማይጠገብ ድምፁ ቤተሰቡን እያስደሰተ በፍቅርና በእንክብካቤ አደገም። አራት ዓመት ሲሆነው የእናቱን ጡት ትቶ የቤተ ክርስቲያንን ጡት ጨበጠ፣ የቃሏን ወተት መጥባት ጀመረ። ህፃን ቦግ አለ ቦግ ብሎ የሚታይበትን ጉዞ ሃሁ ብሎ ጀመረ። በአካባቢው ከሚገኙ ከመምርቸርነት መልካ ፊደልን ቆጠረ። ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ መዝሙረ ዳዊት፣ ግብረ ዲቁናና ሰዓታትን ተማረ። ከግብፃዊ ሊቀ ጳጳስ ከአቡነ ማርቆስ ማይርገ ዲቁናን ተቀበለ። እግረኛው ህፃን ወደፊት ገሰገሰ። ረስዒ ሕዝበኪ ወቤተ አቡኪ እስመ ፈተወ ንጉሥ ስነኪ እንዲል እግዚአብሔር አካሉ ለመምህርነት ወዷልና። ገና በዘጠኝ ዓመቱ የእናት አባቱ ቤት ሳያባባው የእህት የወንድም ፍቅር ሳያጓጓው ከቤተሰብ ተለይቶ ትውልድ መንደሩን ትቶ ጉዞውን ወደ ደብረ ብስራ ዜና ማርቆስ ገዳም አቀና። ከድጓው መምህር ከስመጥሩ ከመምህር ጅቤ የውዳሴ የማርያም ዜማን፣ የቃል ትምህርትን፣ መወድስና ጾም ምዕራፍን ተማረ። የዜማን ገፈት ተጎንጭቶ የጥበብን እፍታ ቀምሶ መተው የለም፣ ቦግ አለ ተብሎ የለም፣ ቦግ የሚልበትን ጉዞ አሁንም ቀጠለ። የጀማን ወንዝ ተሻግሮ በረሃውን አቋርጦ በመርሃ ቤቴ አውራጃ በገረን ማርያም ደብር ከታዋቂው መምህር ከኔታ ሼ ብርሃኑ ጾመ ድጓንና ድጓን ተማረ። ታዲያ ወላድ ስሱ ነውና ሳሱለት አቶ አንበርብርና ወይዘሮ ጀማነሽ ደብራችንን ሰገድ ሚካኤልን የሚያገለግል ዲያቆን አደረስን ብለው ተደሰቱ። ወደፊት ድረን ኩለን በቅስና እያገለገለ ስማችን ያስጠራል ብለው ሲያስቡ ሕፃኑ ግን ለአንድ ቤተሰብ ወይም ለአንድ ደብር ሳይሆን ዓለምን በቃለ ወንጌል ጨውነት የሚያጣፍጡ ለቤተ ክርስቲያን ሕልውና የሚሟገቱ አይላፍ ሊቃውንት በወገቡ አሉና ሳያስቡት በአስራ ሁለት ዓመቱ ካይናቸው ተሰወረ። በላቴናው በእድሜው ከፍ በእድሜ ከፍ ካሉ ባልንጀሮቹ ጋር ጠፍቶ ሰሜን ወሎ ገባ። የእግዚአብሔር ጥሪ ካልሆነ በቀር የአስራ ሁለት ዓመት ብላቴና ከሀገር ሀገር መዝወር ቀርቶ እርሻም ሲልኩት ይባባል። ሕፃኑ ግን ወይ ፍቅንቼ ቤተክርስቲያን ልጅ ማን ሊያስቆመው? ያለምንም ፍርሃትና ስጋት በዚህ ቆ ሳይበግረው ትምህርቱን በትጋት ቀጠለ። ቤተሰቡም በመጥፋቱ ለጊዜው ቢደናገጡም በዕድሜ ከፍ ካሉ ባልንጀሮቹ ጋር ራቅ ወዳለ ትምህርት ቤትም እንደሄደ በሰሙ ጊዜ የእግዚአብሔር ጥሪ መሆኑን ተገንዝበው ለእግዚአብሔር አደራ ሰጥተው ባለበት እንዲጠብቀው ፈጣሪያቸውን ከመለመን በቀር አማራጭ አልነበራቸውም። ሕፃኑም በዋርላ ወረዳ በቀኝ መቄት ካአቋቋም መምር ከኔታ ጌራ ወርቅ ከልካይ አቋቋም ቤት ገባ። መምሩም ገና እንዳዩት ወደዱት። ሕፃን በመሆኑ ሳሱለት። ውሻ መከላከል አይችልም ብለው አካለ መጠን እስኪያደርስ ድረስ ለልመና እንዳይወጣ ከፍ ያሉ ተማሪዎች ለምነው ከሚያመጡት እንዲያካፍሉት አዘዙለት። አንዳንዴም ከራሳቸው ከፍለው ይሰጡት ነበር። ታዲያ ሕፃኑም በትምህርቱ ተወዳጅ ሆነ። ተሰምቶ የማይጠገብ ድምፀ መረዋ ሆነ። ሲያዜም፣ ሲቀኝ፣ ሲወርብ የድምፁ ጥፍጥና የቃሉ ቅልጥፍና ያሳሳ ነበርና መምህሩ ከዛሬ ጀምሮ ስሙ ቦጋለ ሳይሆን ደምፀ ብያሃለሁ አሉት። ደምፀ ማለት ተሰማ፣ አሰማ፣ አስተጋባ ማለት ነው። ውስተ ኩሉ ምድር ወፅአ ነገሮሙ ወእስከ አጽናፈ ዓለም ትምህርታቸው ስብከታቸው፣ በምድር ሁሉ ወጣ፣ ድምፃቸው፣ ቃላቸው ከአጽናፍ አጽናፍ ተሰማ ተብሎ በዳዊት መዝሙር ለሐዋርያት የተነገረውን የትንቢት ቃል የሚጋራ ሕፃን ነውና፣ በእውነትም ደምፀ። እርሱ ያስተማራቸው መተርጉማን ሊቃውን ዛሬ ዓለምን ዞረው የሚያስተምሩ ሆነዋልና፣ በእውነትም ደምፀ ደምፀ። ብላቴናው አቋቋምን ቀጽሎ መምህሩን መስሎ መምህሩን አክሎ በአቋቋም መምህርነት ተመረቀ። መምህሩም ወንበር ከፍዬ ደቀ መዝሙር ደልድዬ ልስጥ ከዚህ ከጎን ያስተምር አሉት። ብላቴናውም የለም የኔታ፣ ዝማሬ መዋስት መማር አለብኝ። ማስተማሩ የትሄድብኛ ትምህርት ግን ከእድሜ ጋር ነው አላቸው። መምህሩም የትምህርቱን ጉጉት አይተው ማስተዋሉን አድንቀው በል እንግዲያው እስካሰብክበት ያድርስ የልቡናን መሻት ይፈጽምልህ ብለው ሰላም ለኪ ጸልየው መርቀው አሰናበቱት። ብላቴናውም የመምህሩን ጉልበት ስሞ በሰሜን ወሎ ቡዳ ኪዳነ ምሕረት ደብር ገባ። ከታላቁ ልኬ ኔታ ጡመልሳን ዝማሬ መዋስት ለሶስት ዓመት በሚገባ ተማረ። ደምፀ አባብቸኛ የጥበብ ዓለም ግዞተኛ፣ የቃለ ወንጌል ምርኮኛ፣ ቅኔን ሊያመሰጥር፣ አገባቡን ሊቀጽል፣ ግሱን ሊበረብር ደምፀ አንበርብር ከመቄት ተነስቶ ኤልሻማ መድኃኔ ዓለም ገባ። ከቅኔ ማዕበል፣ ከታዋቂው ሊቀ ኔታ ምሥራቅ ቅኔ ከነአገባቡ አጠናቆ ተማረ። የመማር እርካታው ባይፈጸምለትም እውቀት የማያልቅ ዘላለማዊ የአይምሮ ጉዞ መሆኑ ስለተረዳ እስካሁን በተማርኩበት ትምህርት በተቀበልኩት መክሊት ሳላተርፍ በሞት ብጠራ ምን እመልሳለሁ? የምምራኖችስ ድካም እናደራ አይወቅሰኝምን? ብሎ ለማስተማር ወሰነ። ይሁን እንጂ መጀመሪያ ካስተማረኝ ህዝብ ልጀምር ብሎ እንደገና ወደ ተማረበት ወደ መቄት በመመለስ በወይራ በራቦ የአቋቋም ትምህርት ወንበር ዘርግቶ በማስተማር በርካታ ደቀ መዛሙርትን በማፍራት ገና በልጅነቱ የልጆች አባት መሆን ጀመረ። 19491954 ዓ ም ለአምስት ዓመታት በአቋቋመ ምርነት እያስተማረ ሳለ ሊቀ ጉባኤ አባበራ የሚባሉ አጎቱ በዘመኑ የአዲስ አበባ አገል ሥራ አስኪያ ስለነበሩ እያስተማረ እንደሆነ ሰሙና ወደ አዲስ አበባ እንዲመጣ መልክተኛ ይልኩበታል። ግን ወንበራ ጥፌ መዛሙርት በትኝ መምጣት አልፈልግም። በከተማ የመኖር ህልምኞወትም የለኝም። ይልቅስ እግዚአብሔር ይፈቅድልኝ እርሶም ቢረዱኝ ኢየሩሳሌም ደርሼ ጌታዬን መቃብር ተሳልም ቢመጣ ደስ ይለኝ ነበር ብሎ ምኞቱን ይገልጽላቸዋል። ሊቀ ጉባኤ አባበራ ምሽ ወስዳለ ብሎ አዲስ አበባ እንዲመጣ ያደርጉታል። ፕሮሰሱ እስኪፈጸም ትንሽ ከኔ ዘንድ ቆይሉትና እግዚአብሔር ስራውን ያለ ምክንያት አይሰራውምና ብዙ ሳይቆይ አዚሞ የማይጠገበው ተመስጦ ጸጋ ያለው ደምፀ ባልታወቀ ሁኔታ ጉሮሮውን ይታመማል። ለመታከም በዚያው ላይ የኢየሩሳሌም ጉዞ ለማሳካት አዲስ አበባ ይቆይ ዘንድ ግድ ሆነበት። መቆየቴ ካልቀረ እስከዚያው ላገልግል ብሎ በ1954 ዓ ም በዳግማዊ ምኒልክ መታሰቢያ ታዕካ ነገሥት በአታ ለማርያም ገዳም በመረጌትነት ማገልገል ጀመረ። በገዳሙ ስር ከሚገኘው በዳግማዊ ምኒልክ መታሰቢያ መምህራንና ቀሳውስት ማሰልጠኛ መንፈሳዊ ትምህርት ቤት የሐዲስ ኪዳን ትርጓሜ ትምህርትን ጀመረ ከታዋቂው ሊቅ የኔታ ስምረት አብቀ ጸላ፣ በመቀጠልም ደግሞ ከመጋቢ ሐዲስ ላይ ከማርያም ኋላ አቡነ ሪያቆስ ከተሰኙ እውቅ ሊቃውን ሐዲስ ኪዳን አጠናቆ አራቁ በመምህርነት ተመረቀ። ደምጸ መማር ብቻ አይደለም ዝቅ ብሎ ማገልገል የሚያውቅበት ነበረ። ቅዱስ ጴጥሮስ ትትናና ትትና እንደ ልብስ ታጠቁት ብሎ እንዳሳሰበው ትትናና ጭምትነት ለደምፀ መጎናጸፊያው ነበሩ። እንግዳ መቀበል፣ የመምህራን እግር ማጠብ ሀብቱና ክፍሉ ነበረ። ደምፀ ጋ ረፍት የለም። እንደ ልጆችም ጨዋታና እንደ ወጣቶች ወግና መዝናናት አይታሰብም። ከአገልግሎት የተረፈው ጊዜ ቀኑም ሆነ ሌሊቱ የትምህርትና የጸሎት ነበረ። ይህን ትጋቱን ቁም ነገሩን የተገነዘቡት የታይካ ነገ ስብአት አለማርያም ሊቃውንት መሐሌቱን በበላይነት እንዲመራ በአጋፋሪነት መረጡት። የትምህርት ቤቱ አስተዳደር ደግሞ ትምህርት ቤቱን እንዲያስተዳድር ለሊቀ ጉባኤነት አሰቡት። በሁለቱም ዘርፍ ቢጓጉለት ሁለቱንም ደርቦ ቢይዘው ምን ተስኖት ብለው ለአንድ ዓመት በሊቀ ጉባኤነትና በአጋፋሪነት እንዳገለገለ እኔ የሹመት ሰው አይደለውም፣ ይህንን ኃላፊነት እባካችሁ ሰዱልኝ ብሎ በአማላጅ ከሊቀ ጉባኤነት ወደ ልጅነት ልሙ ወደ መምህርነት አዘነበለ። የዜማውን ዓለም ትቶ ወደ ትርጓሜው ዓለም ተቀላቀለ። አንድምታውን ሊያወርድ ጥቅሱን ከጥቅስ ሊያዛምድ፣ ምስጢሩን ከምስጢር ሊቀምር፣ ሀተታውን ሊተነትን ወደ ትርጓሜው ዓለም ጎራ አለ። በዚያው ጭልጥ አለ። የተመስጦ ዓለም ቀየረ። ለምናኔ ስለተመቸው በትርጓሜው ዓለም ሰጥሞ ቀረ። ከ1969 እስከ 1971 ዓ.ም የገዳሙ ቅርንጫፍ በሆነው በእንጦጦ ፈለገ ብርሃን መንፈሳዊ ትምህርት ቤት ለሁለት ዓመታት ያህል የአዲስ ኪዳን ትምህርትን አስተማረ። መምህሩ አባላይ ከማርያም ኋላ ጉንህር ያዕቆስ የተባሉት እኔን የሚተካይ ደምፀ ነውና እሱን ከእንጦጦ አስመጥታችሁ በወንበሬ በተተኩት መልካም ይሆናል ብለው በመምህሩ ምስክርነት ወንበራቸውን ተረከበ። ለ49 ዓመታት ያህል አዲስ ኪዳንን በማስተማር ጳጳሳት፣ የአድባራትና የገዳማት አስተዳዳሪዎች፣ የመምራህ ኃላፊዎች በርካታ የትርጓሚ ሊቃውንት ከአብራኩ ተወለዱ መምህር ነኝ ብሎ መኮፈስ ደምፀጋ የለም ሁልጊዜ መማር ሁልጊዜ ጊዜ መቀጸል የኔታ ደምጸ የሕይወት መርህ ነው ቀን ቀን አዲስ ኪዳን ሲያስተምር እየዋለ ማታ ማታ ከመጋቢሄ መንግስቱ ኃይለ ማርያም አንቀጽ ቅዳሴ ለአምስት አመታት ያህል ተምሮ በቅዳሴ መምህርነት ተመረቀ የፍትሐ ነገሥቱንም ጉዳይ አልዘለለውም ከንቡረ ዕድ መኩሪያ አብዬ ሆይ የአስራ አራቱ ቅዳሴ አንድምታንና የፍትሐ ነገሥትን አንድምታ በሚገባ ተማረ። ደምፀ ያቋቋሙ የዝማሬ መዋስቱ፣ የቅዳሴው መምህር ደምፀ፣ የፍትሐ ነገሥት የትርጓሚው አባት ከበሮ ሲመታንና ሲያሸበሽብ በአየር ላይ የሚንሳፈፍ ይመስል ነበረ። የከበሮ አመታቱ፣ የሽብሸባ ክህሎቱ በሊቃውንት ዘንድ በአግራሞት የሚታይ ነበረ። በዚህ ችሎታው በቀዳማዊ አፄ ኃይለ ስላሴ ዘመነ መንግሥት በ1969 ዓ ም በተደረገው ዓለም አቀፉ የሙዚቃ ውድድር ላይ ከድምፃውያን ሊቃውንት ጋር ወደ አውሮፓ በመሄድ ባሳየው የከበሮ ትዕይንት አስደናቂ ውጤት አስመዝግቦ ያሬዳዊ ዜማን አስተዋውቆ ቡድኑ አሸንፎ የያሬድ አምባሳደር ተብሎ በክብር ወደ ሀገሩ እንዲመለስ አድርጓል። መጋቤ ሐዲስ ደምፀ አንበርብር ከሊቃውንት ጋር ያሬዳዊ ዜማ አቅርቦ አድናቆት ያተረፈባቸው ሀገሮች ዩጎዝላቪያ፣ ግሪክ፣ ፈረንሳይ፣ ስፔን፣ ጣሊያን፣ ቤልጂየም፣ ስዊዘርላንድ፣ ኔዘርላንድ ሲሆኑ ያሬዳዊ ቡድኑ በእነዚህ ሀገሮች እየተዘዋወሩ ያሬዳዊ ዜማ አሳይተው ለዓለም አስተዋውቀው አድናቆትን አስገኝተው በክብር ተመልሰዋል። መጋቤ ሐዲስ ደምፀ አንበርብር በእጁ የጻፈው አመኜ ድጓ የተባለ የብራና ድጓ ለህትመት እንዲበቃም አድርጓል። ወቅቱን የዋጀ በጥቅስ የተቀናጀ በምስጢር የደረጀ በአቀራረቡ ለየት ያለ ሁለት የህትመት ስራዎችን ማዘጋጅቷል ለአንባቢም አቅርቧል ዳሴ ማርያም ቅዳሴ ማርያም አንድምታ ትርጓሜና ሰባቱ ኪዳናት ናቸው። በአጠቃላይ በታይካ ነገስ በዐታ አለማርያም ገዳም ባሳለፈው 64 ዓመት ውስጥ ካስተዳደሩም ሆነ ከግለሰቦች አንድም የወቀሳ ቃል ሳይሰማበት፣ ካንደበቱ ክፉ ቃል ሳይገኝበት ሥራውን አክብሮ ራሱን ዝቅ አድርጎ የኖረ መናኛ አባት ነበረ። እድሜ ስጠኝ ብሎ መለመን ቀላል ነው። የተገኘውን እድሜ ለበጎ ስራ ማዋል እንደ መጋቤ ሐዲስ ደምፀ መታደል ነው፣ መታደል ነው። መጋቤ ሐዲስ ደምፀ ከልጅነት እስከ እውቀት የባከነበት ዘመን ያባከነ የሰውነት ክፍል አልነበረውም። ሊቁ አትናቴዎስ ወይኩን ወይ ገሪነ ተኩለው ውስተ ቤተ እግዚአብሔር ከመቀትራታ ሐፂን ዘእያን ቀለቅል መዓልተ ወሌሊተ እግራችን ሁሉ ጊዜ በማለትና በሌሊት እንደማይናወጥ እንደ ብረት ችንካር በቤተ ክርስቲያን ውስጥ የተተከለ ይሁን የሚለው ቃል ለመጋቤ ሐዲስ የዕለት ተግባሩ የህይወት መመሪያው ነበረ። ደምፀ አንበርብር ትዕግስት፣ ጸሎት፣ ስግደት፣ ትህትና፣ ደግነት መገለጫዎቹ ነበሩ። ያለምስክር ማዕድ እግዚአብሔር አይቀርብም ብሎ ተማሪዎቹ ጠርቶ ከተማሪዎቹ ጋር አብሮ የሚመገብ ደግ መምህር ነበረ። የኔታ ደምፀ ቤት መማሪያ ብቻ ሳይሆን የዕለት ጉርስ ማግኛም ነበረ። አንዱ ሲገባ፣ አንዱ ሲወጣ፣ አንዱ ሲቀጽል፣ አንዱ ሲበላ የኔታ ደምፀ ቤት 24 ሰዓት የደቀ መዛሙርት መመላለሻ ነበረ። ይልቁንም በገዳሙ ካህናትና ደቀ መዛሙርት እንዲሁም በአካባቢው መናን ዘንድ በጉጉት የሚጠበቁ የቅዱስ ያሪ ዝክርና የታህሳስ በአታ ሁለት ዓመታዊ ድግሶች ነበሩት። ከልጅነቴ ጀምሮ ብቻዬን በልቻ አላውቅም፣ አልወድምም እግዚአብሔር ክብር ይግባውና እንግዳ ማሳጥቶኛ አውቅም ይል ነበረ። ደምፀ አባ ደጉ፣ ባለበዙ፣ ማይረጉ የቃለ እግዚአብሔር ፈለጉ፣ የዚያ ብርቱ ትውልድ ህዳጉ። ደምፀ አባ ገስግስ፣ የሚያስተምር የሚደግስ፣ መጋቤ ሥጋ ወነብስ። ታዲያ በዚህ ሰሞን የእድሜ ድሩ ማለቁ የዘመኑ ጀንበር መጥለቁ ታውቆታል መሰለኝ ምን ነው ሰሞኑን ቀለለኝ ያ ያታከተኛ ደከመኝ የከበደኝ ጣር ቀለለኝ ያሰለቸኝ እድሜ ልተወኝ አይ አሁንስ በቃኝ የአባቶች አምላክ ጥራኝ የጤንነት ሻማዬ ከጠፋ መሽቷል ቀኔ እንግዲህ ላንቀላፋ ብሎ ወንጌልን ሙሽራ አድርጎ የኖረ ወንጌላዊ የአዲስ ኪዳን ምርኮኛ የአንድምታው ግዞተኛ የሰብ ዓለም ብቸኛ አባቶት ዝምተኛ በትናንትና ዕለት አንቀላፋ ደምፀ የከተማው ዝጉሃዊ ወዲህ ምስጢርም ያራቅቅ ወንጌላዊ የተመስጦ ሰው ማህሌታዊ ለእግዚአብሔር ክብር የዘመረ ወንጌልን የተረጎመ የኔታ ደምፀ አንደበት ታተመ። ተክሌ ዝማሜን የዘመሙ ከበሮን ያሳመሩ የኔታ ደምፀ እጆች በትናንትና ዕለት ለግንዘት ተዘረጉ። ደምፀ አንበርብር፣ ደምፀ ዘባዕታ፣ ደምፀ ዘዳግማዊ ምኒልክ፣ ደምፀ ዘመታሰቢያ ቤት፣ ደምፀ ዘዘውዲቱ፣ ይነጣይቱ የጠዋቱ የአብነቱ የመሰረቱ ቅዱሳት መጻሕፍትን ሲያነቡ የኖሩ ደቀ መዛሙርቱን በርር የተመለከቱ እነዚያ ቅዱሳት አይኖቹ በትናንትናው ዕለት ተከደኑ። ደምፀ የትርጓሜው ሰራዊ መጋቢ የማህሌቱ ባላባ ተጠያቂ የከበሮ ጌታ ሸብሻቢ ከእግሩ እስከ ራሱ ተነባቢ። ደምፀ ጭምተኛው የከተማ ገዳማዊ የጸሎት ሰው መንፈሳዊ ድንግል ባህታዊ በፍጥረት አዳማዊ በግብር መልአካዊ ደምፀ አንበርብር ዘጠና አራት ዓመት በዚህ ዓለም ኖሮ ጸማት ነፍሴ ሃበ አምላኪየ ሕያው ማእዜ እበጽ ወእሬኢ ይገጾ ለአምላኪየ ነፍሴ አንተን ተጠማች ጌታዬን ፊት መቻ ያለሁ እያል ሲጸልይ ሰንብቶ ጸሎቱ ተሰምቶለት የአምላኩን ፊት ለማየት በሚወዳት በምትወደው በእመቤታችን መታሰቢያ ዕለት ከዚህ ከጎስቋለው ዓለም ወደ ብርሃናማው ዓለም በትናንትናው ዕለት ተሻገረ። አዎ ተሻገረ። ተሻገረ እንጂ አልሞተም። ስለዚህ ደምፀ ሞት አትበሉ። አልተዳፈነም ፍሙ፣ አልተሰበረም ቅስሙ፣ አልተቀበረም ስሙ፣ የቃሉ ልሳን ቅመሙ፣ የአቋቋም የዜማ ቀለሙ አልነጠፈም፣ ይቀጥላል በልጆቹ። ስለዚህ ደምፀ ሞት አትበሉ፣ የቃሉ እሳት ነበልባሉ፣ የድምፁ ብርሃን ጸዳሉ፣ የአንድምታው ምስጢር ኃይለ ቃሉ፣ የዘር ንድፉ የፊደሉ አልተቋረጠምና ውሉ፣ ደምፀ ሞት አትበሉ፣ ይልቅስ በወዲያኛው ዓለም ላሉ አባቶቻችን መልእክታችን ያደርስልን ዘንድ እንዲበሉት መላከ ገነት ጥሩን አቋቋም ተክልን ያስተማረበት አንደ በተርቶ አፈሊቃ ክልን የዘመመበት ሊቀሊቃውንት ሞገዝ ወልደ ማርያም የተቀኘበት አፈሊቅ ፍቅረ ማርያም ቅነዋቱን በተክለ አቋቋም ያሳመረበት መንክረ ኃይለ ማርያም ድጓውን ያበጃጀበት ደጓ አቡነ ሚካኤል አንቀጽ ቅዳሴውን ያሳመረበት የዋሁ የኔታ መንግሥቱ አስራአራቱን ቅዳሴ ያስቀጸለበት የአብየት ፈርሷልና፣ አድስ ብላችሁ ጸልይ በሉት መልአከ ብርሃን አድማሱ ጀምበሬ የቅኔውን ምስጢር ያሟሸበት የቅኔው ንጉሥ ጌራ ወርቅ ሰምና ወርቁን ያዋሃደበት ገራገሩ የቅኔው አባት ገብረ ወልድ የዘረፈበት ቀለም የሚሞቅበት ወግማይረግ የታየበት ያ ቤት ፈርሷልና እንዲታደጸል ይበሉት። የትርጓሚው አባት ገብረ ሕይወት ትርጓሚውን የበለተበት ንቡረ ዕድ መኩሪያ ብያው ፍትሐ ነገሥቱን ያብላላበት ፍላታዎስ ብሉን የቀየሰበት መዘምር ታዬ የገሰሰበት ስምረታ አብ ቀጸላ ሚስጥሩን ያደላደለበት አቡነ ሕርያቆስ ታሪኩን ያመሳከረበት ትንታ ጉባል አምስቱ ማይረጉ አቡነ ኤልያስ ከማሕሌት እስከ መቅደስ በስብከት የዋኘበት ቀኝጌታ ሀብቴ ንባቡን ያስቆጠረበት የአቤት መፍረሱን ንገራቸው በሉት። አሁነ ማቴዎስ ሊቃውንትን ያደራጀበት ሊቀሊቃውንት ወርቅኔ ተማሪ መንጋ መንጋይ መገበበት ህግ የሚወጣበት ስርዓት የሚረቀቅበት በየአይነቱ የሚቀርብበት ድጓው ጾመ ዝማሬ መዋሰቱ አቋቋም ቅዳሴው ቅን የሚናኝበት ሊቃውንት የሚተያዩበት ምስጥር የሚናጠቁበት ያቤት መፍረሱን ንገራቸው በሉት። የአርዲት መጠለያ፣ የሊቃውንት የአይን ማረፊያ፣ የቅዱስ ያሬድ መዘከሪያ፣ ኢትዮጵያዊነት መስበኪያ፣ ታይካ ነገስ ስመገናና የቃለ እግዚአብሔር መዲና፣ ታይካ ነገስ፣ የጥበብ ዘንግ፣ የሊቃውንት ፈለግ፣ የቤተ ጥበባት አምባ፣ የቃለ እግዚአብሔር አንቀልባ፣ ዛሬ ግን ስሟም ክብሯም ግብሯም መዳከሙን ለወባልንጀሮች ንገራቸው በሉት። ተባረውን ማያስቀር እግዚአብሔር ስሟንም ክብሯንም ግብሯንም እንዲመልስ ጸልይ በሉት። አዎ ይህ መልእክታችን ያድርስልን። በተረፈ ደምፀ ሞታ ትበሉ ደምፀ አንተ በረኛው የዘላለም ጉዞ መንገደኛ፣ አንተ ስድለኛ ነህ። እሉ ሁሎም እንዘይ ተአመኑ ሞቱ፣ እነዚያ አምነው ሞቱ እንደተባለው አንተስ ግብዝነት የሌለበት ሃይማኖት ይዘህ በክብር ተሸኝተሃል። የእምነት ውላችን ለተላቀቀብን፣ ቅንነት ለሚያሳፍረን፣ ቅሚያችን ለሚያስደስተን ብኩን የነፍስ መጻጉ ለሆን ለኛ በጸሎት አትርሳን እያልን እንሰናብትሃለን። ደጉ የጸሎት አባት አልቃሻው ሆደብቡ የአባትነት መለኪያ የመምህርነት መመዘኛ ሙሽራ አባቴ ብጽሕት ነፍስህ ከስጋ እስከተለየችበት ሰዓት ድረስ ስትቃትትለት የኖርከው መከረኛው ብኩን ልጅህ። አደራህን እንዳላጎድፍ በረከትህ በህዋሴ ረፍ ብዬ ሰናብታለሁ። ስለ ብጽዕት ነፍስህ ስለ ቁጥብ አንደበትህ ነጭ ልብስ ለብሼ እሸኝሃለሁ። እንግዲህ ምን እንላለን? ባለሟሎቹ ቅዱሳን አስከትሎ በክብር ይቀበል ብለን እንሰናበታለን። ባልንጀሮችን ነኔታ ጸርፀን እናለቃ ተረፈን ነኔታ መንክርን ነኔታ ገብር ወልድን እናባ አስፋውን እናባ ተስፋ እናባ ተክለ ሃይማኖት እናባ ጸጋይን እናባ ወልዳማንን እናባ ታደሰን እናባ ተክለ ጻድቅን ሊቀ ጉባኤ ለማርያምን እናባ ጌታንን እነኔ ታወልድ ትንሳኤን ይዞ ይቀበልህ። ተዘከሩ መኳንንቲ ክሙ ዘነገሩ ክሙ ቃለ እግዚአብሔር ወንዘ ትሬኢዩ ሰና የግዕዞሙ ተመሰሉ በሃይማኖቶም የእግዚአብሔር ቃል የነገሯችሁን መምህራኖቻችሁን አስቡ፣ በጎ ግብራቸውን አይታችሁ በሃይማኖት ምሰሏቸው። ስብሐት ለእግዚአብሔር